ሁለተኛውን ዙር የሰመራ ኮሪደር ልማት ማስጀመሪያ መርሃ ግብር የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ በይፋ አስጀምረዋል። አፋርን የቱሪዝም መዲና ለማድረግ ከተሞችን በማዘመንና በመገንባት ሥራ ላይ ትኩረት ሰጥተን እየሰራን ነው ሲሉ ርዕሰ መስተዳደር ሀጂ አወል አርባ ገልጸዋል። ለዚህ ማሳያው ደግሞ ሰመራ ከተማን ዘመናዊ፣ ለቱሪስት ምቹና ማራኪ ለማድረግ የተጀመሩት የኮሪደር ልማቶች ተጠቃሽ ናቸው ብለዋል። ሰራቸው የአፋሪን ገጽታ በሚያሳይ መልኩ ነው እየሰራን ያለ ነው። እርታልን እዚሁ ሊያገኙት ይችላሉ፣ ሉስን እዚሁ ሊያገኙት ይችላሉ፣ ዳሎል እዚሁ ሊያገኙት ይችላሉ። እዛ አልተመቸኝም ያለው እዚሁ ራሱ ነፍስ ዘርቶ እዚህ እንዲያገኙ ነው የምናደርጋቸው እና በቱሪዝም አዳራሽ አይነት ነው እየሰራን ያለ ነው እና የሀገር መስመር ነው። ኢምፖርት ኤክስፖርት ዋና ሀይወይ ነው ስለዚህ አሁን ሲናስብ እንደ አፋርስ እንደ ሰመራ አይነት አይደለም የሚናስበው፣ እንደ ሀገር ነው የሚናስበው። እንደ ሀገር ስለሚናስብ ልክ አዲስ አበባ የኢትዮጵያ መዲና ሳይሆን የአፍሪካ የዓለም እንደሚናስበው አይነት እኛ ደግሞ ከሰመራ በላይ ነው የሚናስበው። የሀገር የውጭ ቱሪስቶች የሚገቡበት የሚያልፉበት ነው፣ ሀይወይ ነው የ24 ቀለፈ ሰዓት የማያንቀላፋ መስመር ነው ይሄ መስመር። ስለዚህ የ24ት ሰዓት የማያንቀላፋ መስመር ደግሞ ማለት ነው እያንዳንዱ ተጓዥ ዛና ቢሎ የሚሄድበት መናፈሻ ውጭ ያለው ግሪን ስታንዳርዱን የጠበቁ ሆቴሎች እየገነባን ነው ያለን። የመጀመሪያው ዙር ኮሪደር ልማት ከግማሽ በላይ የተጠናቀቀ ሲሆን በቅርብ ጊዜ ሙሉ በሙሉ ተጠናቀው ለአገልግሎት ክፍት እንደሚሆንም ገልጸውልናል። ሁለተኛው ምዕራፍ ኮሪደር ልማት ፕሮጀክት ነው። የመጀመሪያው ምዕራፍ የመጀመሪያው ምዕራፍ ኦሎሞስ በአሁኑ ሰዓት ከሀምሳ በላይ ፐርሰንት ሄዷል ሲያጠቃላይ በአቨሬጅ ሲደመሩ ማለት ነው እንጂ አንዳንዶቹ ስልሳ በላይ አንዳንዶቹ ሰባ በላይ እንደ የስራው ባህሪ ማለት ነው። ሰመራ ከተማ የኢትዮጵያ የውጭና ገቢ ንግድ የሚንቀሳቀስባት ዋና መተላለፊያ ከተማ ከመሆኗን በዘለለ ለጅቡቲና ለአሰብ ወደብ ቅርብ ከተማ በመሆኗ ለቱሪዝምና ለንግድ መዳረሻነት እንድትመች አድርገን እየሰራ ናት ነው ሲሉ ርዕሰ መስተዳድሩ አክለው ገልጸዋል። ሰመራ ዋናው ሀይዌዩን ነው ይሄኛው ከፖርቱ ጋር የሚያገናኘው ከጅቡቲ ጋር ወደፊትም ደግሞ ከአሰብ ጋር ሁኔቶች በዊን ዊን አፕሮች በጋራ ተጠቃሚነት መሰረት ባደረገ መልኩ ይቀየራሉ ብለን ነው የምናስበው። መጠሳሰብ ነው እንጂ አንዱ አንዱ በሚጎዳ መልኩ ሳይሆን የጋራ ተጠቃሚነት መሰረት ባደረገ መልኩ ሁኔቶቹ ይቀየራሉ ነው የማስበው። ይኸው ሁለተኛ ዙር የኮሪደር ልማት 34 ኪሎ ሜትር ርዝመት የሚሸፍን የአስፓልት ፕሮጀክት እንደሆነና ፕሮጀክቱን ለማጠናቀቅ ስድስት ወር የጊዜ ቆይታ እንደሚፈጅ የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን ገልጸዋል። እንግዲህ ከከተማው መግቢያ እስከ መውጫ ድረስ ያለውን ዋናውን መስመር ተከትሎ የሚሄድ የመንገድ ኮሪደር ልማት ፕሮጀክት ነው የሚሆነው። 34 ኪሎ ሜትር በዚህኛው ፕሮጀክት ሰመራ ከተማን ከመግቢዋ እስከ ከተማዋ መውጫ ድረስ ያለውን የአስፋልት መስመር በማዘመንና በማስፋት ለእንቅስቃሴ ምቹ እንደሚያደርጋትም ዋና ዳይሬክተሩ ጨምረው ገልጸውልናል። ኮሪደር ልማት ፕሮጀክት ያው ዛሬ ሁላችንም እንዳየነው የስራ እንቅስቃሴው ተጀምሯል። በአጠቃላይ እንግዲህ መንገዱ ስፋት እንዲጨምር ተደርጎ የሚሰራ ፕሮጀክት ነው የሚሆነው የመንገዱን ስፋት መጨመር ብቻም ሳይሆን ተጨማሪ ግልጋሎት እንዲሰጥ ጭምር በሚያስችል መንገድ ነው ዲዛይን ሰርተን አሁን ወደ ግንባታ የተሸጋገር ነው። የእግረኛ መንገድ ይኖራል። የባየስክል መንገድ ይኖራል። እንደዚሁም ግሪን ስትሪፖች የሚያካትት መንገድ ነው የሚሆነው።